እንዳላወቅሽ መሆን እሱማ እንደዛ እየሆነ ነው። ግን እሷ ተጎዳች። ጭራሽ ለሷ ታስቢያለሽ። እኔ ለሚቀና ሰው እሳት ነኝ፣ አልችም። እሷ ደግሞ ሁሌ ስትቃጠል ሳ ታሳዝነኛለች። እንኳን መንጃ ፍቃድ መኪናም የነበረኝ ሰው ነበርኩ። መድኃኒቱን እስከምጨምረው ድረስ እኛ እንተባበራታለን። እንዴት አደርገ መሀሌት እጅና እግሯ ታስሮ ቀናቶችን እያስቆጠረ ትገኛለች። በሰላም ተከብራ ከምትኖርበት ቤቷ እንግዲህ ውጥር ውጥር በማለቷ በራሷ ላይ ነገሮችን እየጫነ ትገኛለች። እንደዚሁም እንግዲህ መድብር ወንድሜ ጠፍቶ አልተውም በማለት ወንድሙን ለመፈለግ እንግዲህ ያለው አማራጭ ኤፍራታ እና እንደዚሁም ደግሞ ዝና መያዝ ነበር። ና አንደኛው ወፍ ኤፍራታ፣ ሁለተኛው ወፍ ደግሞ እንግዲህ ዝና ነው። ዝናን በእጁ ለማስገባት ደግሞ ኤፍራታ ታስፈልገዋለች። ኤፍራታን ደግሞ የሚይዘው በገንዘብ ነው ማለት ነው። ኤፍራታ ገንዘብ ታገኘ ምንም ወደ ኋላ ትልም ራሷን ከመሸጥ ራሱ ማለት ነው። ና ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ ወይ ሁላችሁም ሰላም ብያለው። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበለኝ እያልኩኝ እንግዲህ ምሳሌ ድራማ፣ ደስ የሚልና አስተማሪ ድራማ። ወንድምነት ምንድነው? ጓደኝነትስ ምንድነው? የሚለው ብዙ ነገሮ ማህበራዊ ኑሮችንም ትማሩበታላችሁ ማለት ነው። ከዝና እንግዲህ እንግዲህ ወንድሙ ለወንድሙ እንግዲህ ደፋ ቀና እያለ ወንድሜ የብሩክን ማግኘት አለብኝ እያለ ቀንተለሊት እንግዲህ እየለፋ ነው የሚገኘው። ጓደኛስ ምንድን ነው ብትሉ እንግዲህ ጓደኝነት ሞገስ ነው ማለት ነው። ና ሞገስ እሱም እንግዲህ ጓደኛዬን ማግኘት አለብን እያለ እየተባበረው ይገኛል። ና እንግዲህ እንደ ሞገስ መልካም ጓደኛ እንደዚሁም ደግሞ እንደዝና መልካም ጓደኛ ይስጠለሁላቸ ነው ማለት ነው። ወንድም ይስጠ ማለት ነው። መሀሌት እጅና አግሯን ታስራ እንግዲህ ቀናቶችን እያስቆጠረ ትገኛለች። እንደዚሁም በቅድስት እጅ ውስጥ እንግዲህ ውሃም የሚበላው ምግብ ሁሉም ነገር ያው በቅድስት እጅ ቁጥጥር ውስጥ ውላለች ማለት ነው። ቅድስት ግን እሷ እንደበደለቻት ሳይሆን በመልካምነት ነገሮችን እየመለሰችላት ትገኛለች ማለት ነው። እንግዲህ አንዷ እሷ ገብታለች። ኤፍራታ ግን ደግሞ እህቴ የት ሄዳለች የሚለው ጥያቄ እየፈጠረባት ይገኛልና ነገር ግን እሷም መያዝ አለባት የሚል ውሳኔ መድብል ወስኗል ማለት ነው። እንግዲህ እሷን ማያዝ አለብን እሷን ይዘን ሁለተኛው ወፍ ደግሞ ዝናም በሷ በኩል ካልሆነ ማግኘት አንችልም፣ በማለት የራሱ ውሳኔ ወስኗል ማለት ነው፣ ከሞገስ ጋራ በመነጋገር። ነገር ግን እነሱ መንገድ ላይ ቆመው እየተወያዩ ባሉበት ጊዜ ኤፍራታ ሁለት አንደኛዋ ወፍናትን ነው፣ ነገር ግን በራሷ ፈቃድ በእጇ ገብታላቸዋለች ማለት ነው። እሷ እንግዲህ እሷን እንዳያት ሞገስ እጇት ለኤፍራታ በማለት እንግዲህ ለመድብል ይነግረዋል ማለት ነው። መድብልን በቃ እኔ ልከታተላትና ያለው ነገር አውራታለሁ ብዙ አታሸግረንም እሷ እሷ የምትፈልገው ገንዘብ ብቻ ነው። ገንዘብ ታገኘች ሁሉም ነገር ማድረግ ትችላለች እያለው ይገኛልና እሱም እንግዲህ ተከትሏታል። ተከትሎም እሷም ስታይ ከኋላ ይፍራታ ይፍራታ ሲላትም እንግዲህ ደንግጣ አቁማ ነበር። እንዴ እየተከታተልከኝ ነው እንዴ? ብትለውም እንግዲህ እሱም አይ እየተከታተልኩሽ አይደለም እዚሁ አካባቢ ቁጭ እየነበረ ድንገት ስታልፊ አየሁሽ በማለት ነው ያላትና እና ምን ፈልግህ ነው? ስትለውም እንግዲህ እሱም አንድ ነገር እንድትተባበር እፈልጋለሁ። ትልቅ ስራ ነው። ህይወትሽን የሚቀይር ነው የኔንም የአንቺንም ህይወት ይቀይራል። ሌላ ደግሞ እህትሽንም አብሬሽ ልፈልግልሽ እችላለውኝ እና በማለት ነው ያላት እና እህትሽን መሀሌትን ለማግኘት ግን የአንቺ ትብብር ያስፈልገኛል፣ እርዳታሽ ያስፈልገኛል። እንደዚሁም ደግሞ ጠቀም ያለ ገንዘብ እሰጥሻለሁ በማለት ነው ያላት። እንግዲህ እሷም እንዴት ነው እኔ ግን ከዝና ጋራ እንዳተነካካኝ በማለት ነበር ያለችውና እሱም አትፍሪ እኔ ከጎንሽ ነኝ ባለው ነገር ነገር ግን እኔ የሚልሽን ነገር ልትተባበርኝ ይገባል ነበር ያላትና፣ እሷም ምንድን ነው የምተባበርህ ንገረኝ ብትለውም እንግዲህ አንደኛ ነገር መሀሌትን የት እንደሆነች ለማወቅ ዝና መያዝ አለብን በማለት ነው ያላት። እና እሷም እንግዲህ ድንግጥ ብላ ዝናን እንዲ ታራ አይሆንም ነው ያለችው ና ችግር የለውም አትፍሪ፣ አንዳንድ ጊዜ እኮ ብዙ የሚያወሩና ራሳቸውን የሚጎሩሩ ሰዎች ሲያዙ እኮ ጨብጥ አይሞሉም። ስለዚህ ተረጋጊና እንይዟለን የሚሰጥሽ ገንዘብ ደግሞ ጠቀም ያለ ገንዘብ ነው። ምናልባት ምን ይታወቃል፣ ይህ ፈጣሪ ነገር ለወደፊት እኮ አንቺ የልጆች እናት ልትሆኚ ትችላለሽ በማለት ነው ያላት እና ይሄ እንግዲህ ነገሮችን ለማስማማት የተጠቀመ ነገር ነው። እሷም ኧረ ምን እያልክ ነው ነበር ያለችው እና ነገር ግን ያው ያላትን ነገር ሁሉ ተስማምታበታለሽ ማለት ነው። እሱም እንግዲህ እኛ የምንልሽ ቦታ ሄደሽ ሄደሽ ዝናን ትጠሪዋለሽ። ሰዛ ምግብ ታዙና የዛችሁት ምግብ ውስጥ ወይም ደግሞ የሚጠጣ ውስጥ የምንሰጥሽ መድኃኒት ትጨምሪበታለሽ እንዳያስነቃ አድርገሽ። እሱ እዛ እንደደረሰ ደግሞ ለእኔ ቴክስት ትጥፊልኛለሽ በማለት ነው ያላት። እሷም እንግዲህ አይሆንም ይሄ ነገር ለኔ አደጋ አለው፣ ከባድ ነው፣ ይገለኛል ከዛ ነው ያለችው እና የጎንዮሽ የጎንዮሽ ጥቃት ሲኖረዋል ብላ እምትጠይቀው እንግዲህ፣ ምንም የጎንዮሽ ጥቃትም ጉዳትም የለውም፣ ነገር ግን ለሀያ ደቂቃ እንቅልፍ እንዲጥለው ያደርጋል ስለዚህ ይህን ብቻ ነው የምትተባበሪ፣ እንያላትና አይሆንም፣ ተነቃ ይገልኛልም ብላም ነበር አይሆንም፣ ያ እሱ እንዳይነቃብሽ መጀመሪያ ቀደም ብለሽ እሱ እንዲበላ ታደርገዋለሽ ወደ ኋላ ቀረት ብለሽ ደግሞ አንችም ትበይዋለሽ ነው ያላት እንግዲህ ይሄ ምንድን ነው የተደረገው እሷ እንዳይነቃባት እሷ ነች እንደዚህ ያደረገችኝ ብሎ እንዳይነቃባት ነው ይህን ሲስተም የፈጠረው ማለት ነው መድብል ስለዚህ እሱ ሲነቃ አንቺም ራሽን ስተሽ ነው ራሽን ስተሽ ስለሚያይሽ አይጠረጥርሽም ስለዚህ እጁን ደግሞ እሱን ደግሞ እጅና እግሩን አስር እናስሯለን ምንም አያመጣም በማለት ነበር ያላት እና እሷም እንግዲህ ኤፍራታ የገንዘብ ነገር ስለሆነባት እሺ በማለት እየፈራችን ቢሆን ተስማምታለች ማለት ነው። እንደዚሁም እንግዲህ መድበልና ሞገስም ያለው ነገር እየተወያዩ ነበረ። ሞገስ ግን የፈራ ሰው ይመስላል። መድበልም እንግዲህ ዝናም፣ ብታገኘው ምን ታደርገዋለህ? በማለት ነበር የጠየቀውና እሱም የሱ ነገር ይሄ ነው ብዬ ልነግርህ አልችልም። የሆነ መጽሐፍ ቢኖርና ከመጽሐፍ ላይ እያነበብኩ ብነግርህ ደስ ይለኛል። እሱኮ ምንም ያላደረገኝ ነገር የለም። ሀብቴን፣ ንብረቴን፣ የምወዳትን ልጅ ብዙ ነገር ይንቀማኝ። እንደዚሁም የተወለድኩበትን ሰፈርም አስለቀቀኝ፣ እቤተሰቦቼን አሳደደ፣ እኔን አሳደደ። ምን ያላደረገኝ ነገር አለ? ለሱኮ በሞት ያንሰዋል። ከሞት የበለጠ ቅጣት ግን ምን አለ በማለት ነው ያለውና ሞገስም እውነት ነው። ብዙ አሳዶታል ያለው ነገር ብዙ ነገር አሳጥቶታል። የሚወዳትን ልጅ ነጥቆታል። ያለውን ንብረቱን አሳጥቶታል እና መድብልም እንግዲህ እሱን ሰው ጠላትህን በምንም አትደራደረው፣ ተጋፈጠው፣ አትሽሸው። ከሸሻው የፈራኸው ይመስላል። ስለዚህ ደግሞ መጋፈጥ ነው ያለብህ በማለት ነው ያለው። ና እሱም አዎ በምንም አልፋታውም፣ ተ እንግዲህ ማ በማለት ነበር ይመልስለት። ስለዚህ ልትተባበረኝ ፍቃደኛ ነክ ነው ያለው። እሱም አዎ በጣም ነው የምተባበርህ፣ ባለው ነገር ሁሉ ከጎንህ ነኝ በማለት እንግዲህ እየተተባበረው ይገኛል ማለት ነው። መሀሌትም ታስራ እንግዲህ ቀናቶችን አስቆጥራ ትገኛለች። ና እንደዚሁም እንግዲህ ቅድስት ሄዳ አጠገብ ቁጭ ብላ ነበር። እሷም ምንድን ነው ደግሞ አጠገቤ መጥተሽ የተቀመጥሽው? አሳዝኖሽ ነው በማለት ነበር ያለቻት። ና መሀሌት እሷም አዎ እትዬ በጣም አሳዘንሽኝ። ከዛ ከመሰለ ክብርሽ ላይ ተከብረሽ ከምትኖሪበት ጋር ወርደሽ እዚህ ጋር ታስረሽ እንደ ውሻ መቀመጥሽ በጣም ነው የሚያሳዝነው ያለቻት። ና ታሳዘንሽኝማ፣ ፈችኝ ነው ያለቻት። አይ መፍታት እንኳን አልፈታሽም፣ ግን ላዋራሽ ብዬ ነው የመጣሁት ቁጭ ብለሽ ታስረሽ እንኳን አንቺ አያርሽ አይደለም፣ እየሰደብሽኝ ነው፣ እየዛስሽብኝ ነው ያለቻት እና ስለዚህ አየሽ አንቺ ውለታ አታቂም ምን ያለቻት። እኔ እኮ ውለታ ስለማቅ እኮ ነው። አየሽ ታስረሽ እንኳን እንደዚህ እንደ ውሻ ታስረሽ፣ እትዬ ነው እያልኩሽ ያለው፣ ክብርሽን አልነፈኩሽም። ምክንያቱም በፊት ድሮ አሰሪ ነበርሽም አሁን ዛሬ ግን እዚህ ጋር ዝቅ ብለሽ እንደ ውሻ ታስረሻል፣ ነበር ያለቻትና እሷም እንግዲህ እንደዛ ታስር አልለቅሽም፣ ቆይ አንድ የሌለቀቅ እንጂ አልለቅሽም እያለች ትዘትባታለች። አየሽ ትዬ አትመስለሽ፣ እንኳን መኖር አትችይበትምም እያለቻት ነበር። አየሽ ከዛ ከዝቅ ከከፍታ ዝቅታ ላይ ትገኛለች። ዛሬ ግን ምን ይሰማሻል ትዬ ብሩክን የመሰለ ባልትተሽ እንደዚህ ሜዳ ለሜዳ እንደ ውሻ ስትንከራተች፣ ይህን ኮ ከጋሼ ጋራ መኖር ብትቺ ኮ ሁለትምን የመሳሰሉ ልጆችን ወልደሽለት ነበረ፣ እያለቻት ትገኛለች። እንግዲው አሁን አንቺ ውለጅላታ እያለቻት ትገኛለች ሷ በመነድሌ ብሩክን የመሰለ ወንድ አግኝቼ ይህ ደግሞ የእኔ ጥፋት ብቻ አይደለም የአንቺና የበሮክ ጥፋት ነው እኮ ነገረኞች እናንተ አፈናቂ ትገጥሟችሁ እያለቻ ትገኛለ እሱማ ጥሩ ነው ከገጠምን ብትላትም እንግዲህ መታሰሬን አይተሽማለ እንደዚህ የምትጨማለቅብኝ ክትትላትም፣ ያውልሽ እኔ ተደበረሽ ብዬ ላዋራሽ የመጣው ታሳዝነሽኝ። እንግዳውስ ትቼ እሸጃለሁ በማለት እንግዲህ ያለችበት ቦታ ትታት ትሄዳለች። እንግዲህ ምሳሌ ደግሞ የልጅ ነገር የዋህና ንጹናት ና እሷ እንግዲህ እማየኮ በጣም ታሳዝናለች። ቅድስት ዬ እንልቀቃት እያለች ትገኛለች ማለት ነው። ቅድስትም እንደ እንዴት ነው ምንለቃት? መድበል እኮ ይገለናል እንዳትለቀቅ ተብሏል ነው ያለቻትና እሷም ምን ችግር አለው ብንለቃት እቤቷ ሄዳ ውሃም ተጠማ ጠጥታ ተራባትን በልታ ትምጣ ስለ ወይ እንኳን ለቀና ቀርቶ ቤቷ ሊሄዳ ልትመለስ ቀርቶ አሁን ብለቃት እኔንም አንቺንም ትገለናለች ነው ያለቻትና፣ ቅድስትም እንዴ ለምንድን ነው የምትገለን ስትላትም፣ ተገደለችንማ ማ እቤትሽንም ልትወስድ ነው ትላታለይ። ና እና ትውሰዳ ምን ችግር አለው ታዲያ፣ እኔ መቼ ትውሰጂ ያልኳት ያለችው የልጅ ነገር ማለት ነውና፣ እሷም እንዴ አንቺ ደግሞ እዛ የሄድሽበት ሕክምና ሀገር ጭንቅላትሽ ነካክተውሽ ነበር፣ እንዲ ፈተው ነው እንዲለቀቁሽ ነው ያለቻት። እና ማለት ስትላት፣ በጣም ጅል ሆንሽብኛ። ጅል ማለት ምን ማለት ነው ስትላትም፣ ጅል ማለት እንዳንች አይነቱ ማለት ነው ስትላትም እንግዲህ አትለቀቅም መድብል አትለቀቅም ብሏል። ተለቀቅናት ደግሞ አትለቀንም ትገለን አለች። ስለዚህ አርፈሽ ተቀመጪ ነው ያለቻት። እሷም እሺ ግን እኮ ትዬ በጣም አሳዝናኝ ነው በማለት ነበር ያለችው። አዎ ታሳዝን ነበረ፣ ነገር ግን ነገረ ስሯ ጥሩ አይደለም። በራሷ እጅ ነው ይህን ሁሉ ክፋት ያመጣችውና በድጋሚም እንግዲህ ቅድስትን ጠርታት ስልክ ደዊልኝ ወይም ደግሞ ስልኬን ስጪ ነበር ያለቻትና እሷም ስልኩን አልሰጥሽም። ለምንድን ነው ስልክ ሞገስ ጋር ወይስ ደግሞ ማጋ ኤፍራታ ጋር ልትደውይ ወይስ ደግሞ ዝና ጋ ለመደወል ዝና ጋር ብትደውይስ ምን አቅልሻለሁ? በማለት ነበር ያለቻት እና አልደውልም፣ ማንም ጋር አልደውልም፣ የምደውለው የአሰረኝ ሰውዬ ጋ ነው ያልሰራት። እንግዲህ መድብል ነውና፣ አልሰጥሽም፣ ማውራት ከፈለሽ ስልኩን በእጄ ይዤ ታወሪያለሽ በማለት ነበርና ዝናጋም እንግዲህ መድብል ጋርም ደውላ ነበር። መድብል ግን እኔ አሁን አዲስ ሜንሽን ላይ ነኝ ያለሁት ሌላ ያንቺን አዲስ ሜንሽን መስማት አልፈልግም በማለት ጆሮዋ ላይ ነው ስልኩን ይዘጋባት ማለት ነው። እንደዚሁም ዳጣ እንግዲህ ሉላ ጋ ሄዳ ሉላ ጋ ጥያቄ የፈጠረባትን ነገር ሉላን እየጠየቀቻት ትገኛለች። እሱም እንግዲህ ሰዎች ለምንድን ነው የሚቀኑት በማለት ነበር ሉላን የጠየቀቻት እንግዲህ የጠየቀቻት ምክንያት እሷ የሄደችበት አዲሷ ቤተሰቦች ጋር አቤጌል በጣም ስለምትቀናባት ነውና፣ ስለዚህ ለምንድን ነው የሚቀኑት በማለት ነው የጠየቀቻት። እና ቅናት መጥፎ ነው እንግዲህ በለምንድ የሚቀኑብሽ ትላት፣ ትጠይቃታለች ማለት ነው። እሷም አላቅም እህቴ፣ በጣም ትቀናብኛለች በማለት ነው ያለቻት። አይሽ፣ ቅናት በጣም መጥፎ ነው። ስታቅፊያቸው የመታሻቸው፣ ስትስሚያቸው የነከሻቸው የሚጠቅማቸው ነገር ስትነግሪያቸው ደግሞ የጎዳሻቸው ይመስላቸዋል በማለት ነው ያለቻት። እኔ አላቅም ብቻ በጣም ትቀናብኛለች እኔ ግን በጣም ነው የምወዳት በማለት ነበር ይመለሰችላት። ለጊዜው ዝም በያት ነገር ግን አንድ ቀን ሊገባት ይችላል በማለት ነበር ይመለሰችላት። እና እንደዚሁም ቅናት እንግዲህ መጥፎ መንፈስ እንደሆነም ነው የነገረቻት። እና አንቺ ሞገስ ጋር ስትጋቢ እኔ ነኝ ሙዜ የምሆንሽ አይደል? በማለት ትላት። አዎ ቃል ቃል ነው፣ አንቺ ነሽ ሙዜ የምትሆኝኝ በማለት ነው ያለቻት። እና ነገር ግን የቤት የምትወልዱት ልጅ በቃ የበረሃ አበባ እኮ ነው የምትመስለው ስትላት፣ እንዴ ስትላት፣ አንቺም እኮ የበረሃ አበባ ነው የምትመስለው ስትላት፣ የበረሃ አበባ ደግሞ ምን ማለት ነው በማለት ጠይቃታለች። ሽላም የበረሃ አበባ ማለት አንቺ ማለት ነሻ፣ ከአንቺና ከሞገስ የሚወለዱት ልጆችም እንደ አንቺ ቆንጆ ነው የሚሆኑ ስትላት፣ እንዴ መቼ ተጋባንና ነው የምንወልደው? ህጋዊ ባሌ እኮ አልሆነም። ስለዚህ እኔ ደግሞ አለ ህጋዊ ምንም ነገር እንዲፈጠር አልፈልግም። ልጆቼም ከህጋ ውጪ እንዲወለዱ አልፈልግም። በኛ ማህበረሰብ ወይም ደግሞ እንደ ባህላችን ከጋብቻ ውጭ የሚወለዱ ልጆች ድቃላ ይባላሉ። ይሄ ነገር ግን ልክ ነው ማለት አይደለም። እኛ አጥፍተን በእኛ ስህተት የተወለዱ ልጆች ሊባሉ አይገባም በማለት ትላት። አሀ እኔ እንደዛ ነኝ በማለት ነው በማለት ታስባለች ማለት ነው። እንግዲህ ዳጣ እንደዛ ማለት አይደለም። አንቺ ምንም አላጠፋሽ፣ የሚያጠፉት ቤተሰቦችስ ናቸው። አሁን እኮ ቤተሰቦች ስን ደግሞ አግኝተሻል። አየሽ፣ ባለፈው ሰሞን እያለቀሽ ነግረሽ ነበረ፣ ነገር ግን ዛሬ ቤተሰቦችን አግኝተሻል በማለት ትላት አለኝ ማለት ነው። አባ ብሏ እዚህ ጋር ትክክል ነው። ቤተሰብ ባጠፉት ልጅ መሰደብ የለበትም ማለት ነው እንግዲህ ኤፍራታም ወደ ተባለችው ሆቴል አምርታለች። እየጠበቀችው ትገኛለች። ዝናም ማለት ነው ዝናም እንግዲህ መጥቷል። እሱም ሲመጣ እዚህ ድረስ የቀጠርሽኝ ምንድን ነው? ምን አዲስ ነገር አለ ስለ መሀሌት በማለት ነው እንግዲህ እየጠየቃት ማለት ነው። እሷም ምንም አዲስ ነገር የለም መጨረሻ ላይ ነው ከሆነም የምነግርህ፣ ነገር ግን አሁን ርቦኛል፣ ምግብ እዘዝልኝ በማለት ነበር ያለችው። ወይ እናንተ ሰዎች የሆነ እፍረት የሚባልን ነገር ግን ስንት ክንድ ነው ከራስ ከራሳችሁ ላይ አርቃችሁ እየጣላችሁት ሁልጊዜ የሚወዳችሁ ነገር አይሆንላችሁም በማለት ነበር ያለትና እሷም አይ ግዴታ መብላት አለብኝ ርቦኛል፣ ነበር ያለችው። ና እኔ ግን እንዴት ብትንቂኝ ነው አንቺን እንደዚህ ዝም ብለሽ የማይሆን ምግብ እንብላ ስትይ እንዴት ብትንቂኝ ነው እኔ ዝናነኝ እኮ በማለት እንግዲህ ራሱን እየቆለለ ይገኛል። እሷም አይ ካልሆነ የቤቱን ስፔሻል ምግብ እዘዝ ና አብረን እንብላ፣ እኔ ብቻዬን መብላት አልወድም ስትለውም እንግዲህ በይ እዘዥ የምትፈልጊው ምግብ በማለት ምግብ አዘዋል ማለት ነው። ነገር ግን ይቺ እማትረባ ነገር ልትነግርኝ እኮ ነው ምግብ የምታሳዝኝ እያላት እንግዲህ ምግቡም ለምን ቆየ ቢልም፣ እንግዲህ አይ ምግባቸው ጥራት ያለው ምግብ ስለሆነ ነው ስትለው፣ በፊት ታቂው ነበር እንዴ ሲላትም፣ አዎ ከማሌት ጋር አንድ ቀን መተን ነበር ስትለው፣ እንግዲህ አሀ ብሩን ከኔ እየተቀበላችሁ ለካ እዚህ እየመጣችሁ ነው የምትነሰንሱት በማለት እንግዲህ ምግቡን እየበላ ይገኛል። እሷም እንግዲህ ቀስ ብላ እየተንቀጠቀጠች ለመድብል ቴክስት እያደረገችለት ትገኛለች ማለት ነው። መድብል እንግዲህ መቶ እሱ እራሱን ሲሲት መኪና ውስጥ ወርውሮ ይዞ መሄድ ነው የሚሆነው። እሷም ምግቡን አብራ ስለበላች እሷም እራሷን መሳቷ አይቀርም። በቀጣይ የሚፈጠረው ከባድ ነገር ነው የሚፈጠረው። እንግዲህ ዝናን የሚያክል ሰውዬ በመድብል እጅ ገብቶ እጅና እግሮ ታስሮ እንደ ማሌት ቁርምድ ብሎ ሲቀመጥ ማየት በጣም ከባድ ነው የሚሆነውና እንግዲህ የፍርሃታ ጎበዝ ነስት ብላይናል የሰራችው ስራ በጣም ጎበዝ ነው። ብሩክን ለማግኘት ያላቸው አማራጭ ይሄ ነው ስለሆነ እና በቀጣይ ቪዲዮ ምን አዲስ ነገር አለ የሚለውን እየላችሁ እመጣለሁ። እስከዛው ድረስ ቸር ሰንብቱልኝ።